ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የምድር ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። በጣና ቴሌቪዥን እየተዘጋጀ ወደ እናንተ አድማጭ ተመልካቾቻችን የሚደርሰው የጀግኖች አምባ የተሰኘው ፕሮግራማችን ተጀምረዋል። በተለይ በፋኖ ወቅታዊ ውዝግብና አጠቃላይ የሚነሱ ከዛም ከዚህም የሚሰሙ ግጭቶችን አስመልክቶ በወቅታዊ ማብራሪያ እንዲሰጠን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ አስተዳደር መምሪያ ኃላፊ አርበኛ ኛ ዘመነ ምረት በቀጣይ ስልክ መስመራችን ተገኝቶ ስላለው ወቅታዊ ሁኔታ ማብራሪያ ይሰጠናል ማለት ነው። አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋብዝኳችሁ። አርበኛ ዘመነ በቅድሚያ ለዚህ ቃለ ምልልስ ፈቃደኛ ሆነ ስለተገኘ በጣና ቴሌቪዥን ስም ከልብ አመሰግናለሁ። እንደምን አለ? ጠናስል እንደምን በድጋሚ ስለጋበዝከኝ፣ ከወቅታዊ አኳያ ስለጋበዝከኝ አመሰግናለሁ ወንድሜ አመሰግናለሁ። አርበኛ ዘመነ፣ እንግዲህ የአማራ ፋኖ ትግል በተለይ ወቅታዊ ሁኔታው ህዝባችን ጭምር እያሳሰበ ያለ ይመስላል እና የተለያዩ አካላቶችም የተለያየ ሀሳብ ሲሰጡ ይስተዋላል። በተለይ የፋኖ ትግል አሁን ያለበት ሁኔታ በመግለጫ ስድድብ በሚመስል መልኩ ልዩነቱ እየከረረ እየሰፋ እየመጣ ያለበት ሁኔታ ነው ያለው እና ይሄ ማንን ነው የሚጠቅመው? በእናንተ በኩልስ ያለው አቋም ምን ይመስላል የሚለውን እንዲያው ለአድማጭ ተመልካቾቻችን ብትአብራራልኝ እኔ ግልጽ ማድረግ ምፈልገው ምን አንዳንድ ጊዜ የሚወጡ መግለጫዎች እንመለከታለን፣ ሚዲያ ላይ ነገሮች እናያለን። እውነቷውን እንናገር ከተባለ ታች ላይ ያለው ታጋይ አሁን እኛ አጼዎቹ ክፍለ ጦር አካባቢ ነው ያለሁት። እንዲህ ከጎንደር የበጋሾች ጋር አብረን እንቀራረባለን። ከጥቁር አንበሳዎች ጋር ከነ ልባር ጋር በጣም ቤተሰብ ነን። እንደ ልዩነት የምናየው ነገር የለብንም። ከና ያለው ጋር ፖዘቲቭ ሪሌሽን ያለን ህዝቡ ሊያውቅ የሚገባው መሬት ላይ ያለው ሀቅ ሚዲያ ላይ ገርና የፋኑ ትግል አሁን በጣም ጥሩ ደረጃ ላይ ያለው ጠላት ተሽመርምዶ መግቢያና መውጫ አጥቶ አጠቃላይ እየተ ተረባረብነ፣ ቀበሌዎችንም እያያዝነ፣ የመንግስት መዋቅርንም እያዳከምነ ኦልሬዲ ከተማ ላይ ተንጠልጥሎ ያለውን የብልጽግና መዋቅር እያፈረስን ነው የምንገኘው በየትም ቦታዎች ላይ እና አርበኛ ደረጀ እና አርበኛ ሰለሞን ውጊያ ላይ ነው ያሉት። ው አራት ቀን ሙሉ ውጊያ ላይ ነው ያሉት። እንዲሁም በእኛ በኩል ባጭዎች ክፍሮ ጦር እንደዚሁ በተከታታይ ታንትና ሞርተር እየተጣለብንን የዋለው ማክሰኝት ላይ ጠዳ ላይ ኦፕሬሽኖችን እየሰራን ያለ ነው። በተለያየ ቦታዎችም በበለሳም ታርቆ ከበደም በሁሉም ቦታ ላይ ቀበሌዎች ላይ ደረጃጀት እየሰራ ነህ። ህዝባዊ አስተዳደር እየመሰረት ነህ። የፖለቲካ ስራዎችን እየሰራ ነን ያለን የትም ቦታ ላይ። እንቃሽን ላይም ጥሩ ስራ እየተሰራ ነው ያለው። ወገራ ላይ እንዲሁም ዋልያ ክፍሎ ጦር ጥሩ ስራ እየሰራ ነው ያለው። በየ ምድር ክፍሎ ጦር አጠቃላይ ጥሩ እንቅስቃሴ ላይ ያለ ነው። ውዥምብሮ ያለው ስህተቱ ያለው ሚዲያው ላይ ነው። ህዝቡን እያሸበረው ያለ ፋኖ እንደተናገረ የሚናገረው ሚዲያው ላይ ነው እና አንዳንድ ያልበሰሉ ሰዎች በሚዲያ እየወጡ የሚናገሩት ያዘው ልቀቀው፣ እንዲሁም ደግሞ የሚዲያ የደም ነጋዴዎቹ ያን በመጠቀም የሚያራግቡት መግለጫ ነው። በእኛ በኩል ላይ ምንም ይሁን ምንም እኔ ይቅርታ አድርግልኝና እኔ ችግር ቢያጋጥመኝ ጠላት ቢያፍነኝም ማንም የሚመጣ ቀድሞ የሚደርስልኝ ያለው ነው። ከማንም በላይ ቀድሞ የሚደርስልኝ ልብ አርግ ነው የጥቁር አንበሳ ምክትል ኃላፊ ከማንም በላይ ቀድሞ የሚደርስልኝ ባሻ ነው። የሻምበል ሙሉ ሰው ነው። ቀድሞ የሚደርስልኝ ወንደሬ የበጋሻውና አፄዎቹ ጋር ያለው ቤተሰብነት ነው። እንጃለ ጥላቻ የለም፣ ሚዲያ ላይ የሚንጫጫው እኛ አብረን ነው የምንውለው፣ አብረን ነው የምንዋጋ፣ አብረን ነው የምንደዋወለው፣ አብረን ነው የምንሰራው። ችግሮቻችን በጋራ ለመፍታት ጥረት እያደረግን ነው ያለን። የአንድነቱን ጉዳይ እንዴት እናደርገው ሲችግሩ የማን ነው እየተባለ እየተጋገርን ነው ያለንበት። ምንም በአደረጃጀታችን መዋቅር ቢላይ በምንም መንገድ በእኛ መካከል ላይ የጥላቻ ስሜት የለብንም። እንደ ጎንደር የበጋሻው ችግር የለብንም። እንደ አፄዎችም ችግር የለብንም። እንደ በጀምድም ችግር የለብንም። ችግሩ ያለ ከላይ ያለው የአመራር ችግር ነው። አለመደማመጥ ችግር ነው ያለው። በተለይ የሚወጡ መግለጫዎች አሁን እኛ እንኳን በወንድሞቻችን ላይ አፈሙዝም አናዞርም፣ ተኩስም አንከፍትም፣ ጥላቻም አንሰብክም መጥፎ ቋንቋ አንናገርም። ከወንድሙ ላይ ወንድሙ የሚተኩስበት ምንም መንገድ የለም። የምንታገልበት ዓላማ አንድ ነው። አደረጃጀታችን ላይ ጣልቃ የገቡ አካሎች አሉ። እሱን ደግሞ በፕሮሰስ በመነጋገር በመወያየት አጠቃላይ ታችኛውን ታጋይ እውነቱን እንዲያውቅ፣ ችግሩ የማን ነው እንዲፈትሽ ነው እያደግ ነው ያለን እንጂ እኛ ከወንድሞቻችን ላይ በምንም መንገድ ራሳችን ከመከላከል አኳያ እኛን ሊያጠፋ የሚመጣ ሚሽን ተሰጦት እርግጠኝነት እንዳንዳንድ አመራሮች ተሆነ እስካሁን ድረስ ተላልቀ እናልቅ ነበር አንዳንድ አመራሮች ወደ ሰፊ በመሆን በማስተዋል የሚመሩ አሉ። አንዳንዶች ደግሞ ጦርነት ፋኖና ፋኖ እንዲጋጭ ከወንድሙ ጋር ተጣልቶ ከወንድሙ ጋር ተጋጭቶ ወንድሙ ሊገር እየፎከረ ከውሃት ጋር የሚገናኝ ከውሃት ጋር የሚዋይ የውሃት ሚሽን የሚቀበል አመራሮች አንዳንድ፣ ሁሉም አመራር አይደለም፣ አንዳንድ አመራሮች አሉ፣ አግሬሲቭ የሆኑ ግጭት የፈለጉ ገና ወጣትነታቸው ያልሰከነ የአመራርነታቸው ከወጣትነት ባህርይ የመጣ ከላይ ንታች ያለውን ነገር ያልሰከኑ ያልመረመሩ አካሎች አሉ። አሁንም እነዚህ ሰዎች ያሳውሉ መልካም ነው። ከወንድሙ ላይ ወንድሙ የሚተኩስበት መንገድ በምንም መንገድ የሚታይለም። እንደኛ እንደ ጎንደር እንደጠለ ግዛት ማንንን ማን ራሱን ከመከላከል ካልሆነ በስተቀር እንደነከፍ ያለ ጀግኖች አሁንም እንደነ ፍተራሪ ያሉ በድንጋይ ተቀጥጦ ሙተውብን እንዲሁም እንደነ ምህረት ያለ ሰዎች ሙተ አሁንም ሌሎቹ የማይታወቁ ጀግኖች መስዋዕት እየከፈሉብን በወደ ሰፊነት ነው እንዲፈታ የምፈልገው። ስለዚህ በሰከነ መንገድ እንዲፈታ ነው እንጂ የምፈልገው እኛ ወንድሞቻችን ላይ ምላጭ አፈሙዛ እናዞርም። አንድ ነገር አስተሳሰብም የለንም፣ ጥላቻም የለንም። ወንድሞቻችን ናቸው። አብረን ውጊያ እያካሄድን ነው። አብረን እየታገልን ነው። አብረን መረጃዎች እየተለዋወጥን ነው። የጠላትን ሁኔታ አብረን እያሽ መደመርን ያለ ነው። የአደረጃጀት ችግር ነው። ይሄ ደግሞ በትግል ባህርይ ያጋጥማል። ግን ሚዲያ ላይ የሚደረገው ውጅታ ተጋደሉ፣ ተፋጩ፣ ምናምን እንዲ እንደሚለው ሚዲያው ነው። አንዳንድ ጊዜ የሚወጡት መግለጫዎች እነዚህ በተለይ የተለዩ ሚዲያዎች አሉ የሚለቁት እንኳን ወንድሞቻቸው እንኳን ዞር ብሎ የማያስቡ የትግሉ ሁኔታ የማያስቡ እኛ ስንት ወንድሞቻችን የገበርንበትን ትግል እነሱ ግን የገንዘብ ንግድ ነው ይዘል የደም ንግድ የያዙ ሰዎች አሉ። ያዘው ልቀቆ ሚ ይህም አሁንም ደግሞ ቢያስተውሉ ይሻላል ከሆነ ችግራቸው ችግሩ የማን ነው ብሎ ችግሩ እንዲፈታ ትግሉ የሚፋጠንበት ብዙ መስዋዕትን የተከፈለበት ግን ወደ ኋላ እንዳይጎተት ጥረት መደረግ ነው እንጂ ያለበት። ይህ ያዘው ልቀቀ ለማንም የሚጠቅም አይደለም። እኛ ራሳችን የምንከላከልበት እኛን ሊያጠፋ ካልመጣ ፍጠቀር ወንድሞቻችን ላይ ምላጭ አፈሙዝ የምናዞርበት ነገር የለም። ሚሽን ተቀብለው ሊመጡ እኛን ሊያጠፉን ከመግድ ራሳችን የመከላከል ተፈጥሯዊ ግዴታችን ነው። ከዚያ ውጭ ግን ከወንድሞቻችን ላይ መጥፎ የምናስበው የለም። መጥፎ ማናስብም ምላጭ ማንስብም አመሰግናለሁ፣ አርበኛ ዘመነ ምረት። እንግዲህ በተለይ ከዚህ በፊትም ታሪክ እንደሚያስታውሰን ኢሕአፓና መኢሶን ሲበላሉ ደርግ ራሱን አፈረጠመ ይለናል እና አጠቃላይ የፋኑ የእርስ በርስ መራኮትና በተለይ የሀሳብ ልዩነትን አክብሮ በሀሳብ ልዩነት ውስጥ አንድነትን ፈጥሮ የጋራ ዓላማ አለ ሁሉም እንግዲህ ወጣው ብሎ የሚያምነው የአማራ ህዝብ ተበደለ፣ ተሳደደ፣ ተገደለ፣ ተፈናቀለ በሀገሩ የሀገር ባለቤት አልሆነም የሚል በርካታ ገፊ ምክንያቶች አሉ ወደ ትግል የገባንበት። ነገር ግን ያንን ወደ ጎን በመተው በተለይ በሆደ ሰፊነት ነገሮችን በውይይት ከመፍታት ይልቅ በአፈሙዝ እንዲፈታ አንዱ አንዱን እንዲበላ የማድረግ አይነት ነገሮች፣ ጥሪዎች ቅድም እንዳልከው በሚዲያዎችም ጭምር የተለያየ ንቅናቄ እየተፈጠረ ነው የሚገኘው። እና ይህ የሚጠቅመው እንዲህ የአማራን ህዝብ ለዘርፈ ብዙ ማህበራዊ ምስቅልቅል ቀውስ አይዳርገውም ወይ? ይሄ ታሪካዊ ኃላፊነት የታሪክ መታጠፊያ ላይ የቆማችሁ ሁሉ አይመስላችሁም ወይ? በእናንተ በኩልስ በዚህ ጉዳይ ላይ ያላችሁ አቋም እስከ መጨረሻው ምን ይመስላል የሚለውንና አጠቃላይ በዚህ በመካከል ብልጽግና የሚባለው ጠላታችን አቅሙን በተለይ እንግዲህ የባዲን መዋቅር ቅድም ስትናገረው እንደነበረው ከብዙ ቀበሌዎች ላይ የለም ወረዳዎችን በርካታ ወረዳዎችን በቁጥጥር መደረጋቸው ይታወቃል። በፋኖ ይህ የሆነው አሁን የባድን መዋቅር ጭምር እግሩን እንዲዘረጋ ስሩን እንዲሰድ መዋቅሩን እንዲዘረጋ ድል እየሰጠው ነው እና ብልጽግናን መጥቀምስ አይሆንም ወይ የሚለውም እሱንም አያይዘ ብታነሳለኝ። አጠቃላይ አንዳንድ ሚዲያዎችም ሆነ አንዳንድ ሰዎች የሚሰሩ ስራ ብልጽግናን የሚጠቅምንና ውሃትን የሚጠቅም ስራ እየተሰራ ነው ያለው። አጠቃላይ የአስራዘጠኝ ሰባዎቹን የኢትዮጵያን ፖለቲካ ብትመለከተው የአንተ ሁል ብትመለከተው እነ የጫት እነ ወዝልግ እንደ ወታደራዊ ክንፉ ህዝብ የማይቀበለው ሀይል ግን ሰብሮ ለአስራ ሰባት አመት ኢትዮጵያን እንዲጨቁንና ጠንክሮ እንዲወጣ የሀፓ ያን ያህል መስዋዕት የተከፈለ በጣም ኤነርጀቲክ የሆነ ወጣት እንዲበታተን ያደረገው ምንድን ነው? አለመስከን አለመደባመጥ ነው። አሁንም ከዚያ ጋር እርግጥ፣ ጠንክሮ የሰራ የሰከነ በምህር የሚመራ በዲስፕሊን የሚመራ አካል ሰብሮ እንደሚወጣ እጠብቃለሁ። ይሄ የትግል ባህሪ ነው፣ ያጋጥማል መቼም። በየትኛውም አለም በየትኛውም ቦታ ላይ ይህ ትግል ላይ ያጋጥማል። የአማራ ትግሎች ደግሞ አሁን እንቅፋቶች እያጋጠሙ ነው። ለዚህ ደግሞ መፍትሄ እያስቀምንለት ነው። እየሰከን ነው። ስትራቴጂ እየነደፍንለት ነው። እሱ በእርግጠኝነት እየተስተካከለ እየተስተካከለ ይሄዳል። ስለዚህ አሁን ትልቅ የታሪክ ኃላፊነት አለብን። እኔ እውነት እንነጋገር ከተባለ አሁን ብዙዎቹ ብዙዎቹ ከእኛ ላይ የሚፎክሩት ከጠቅላይ ግዛቱ ላይ የሚፎክሩት እንደው እውነት እንነጋገር ከተባለ ጠቅላይ ግዛቱ ላይ የነበሩት እነማን ናቸው ስትል እንደ እነ ፕሮፌሰር ጌታ ሶስት ከወያኔ ጀምሮ ሲታገሉ የነበሩ የሰዎችን የግለሰቦችን ፕሮፋይል እንያቸው ማለት ነው። ማን ከማን ጋር ነበረ፣ አሁን ብልጽግና ሄዱ እናነኛል እና ከማን ጋር ነበረ ብትል አሁን እነ ፕሮፌሰር ጌታ ስታቸው ውሃትን ሲታገሉ የነበሩት እነ አርበኛ ደረጀ ስቶስ ውሃትን ሲታገሉ የነበሩ ከአስራ ዘጠኝ ዘጠና ሰባት ጀምሮ ሲታገሉ የነበሩት እነ አርበኛ ሰለሞን ሶስት ከዘጠና ሶስት ጀምሮ ከአስራ ዘጠኝ ሰማኒያ ዘጠኝ በተመሪያት ምርት ጀምሮ ወያኔ ሲታገሉ የነበሩ ነበር። ተው እነ ኮሚሽነር አበበ ምትወስድ አድሃን የነበረ ኤርትራ ውስጥ ገብቶ ለአማራ ህዝብ ምን ያህል መስዋዕትነት የከፈለ የእኛን ፕሮፋይል ተወው። እንዲያው ግልጹ የምነግርህ ዝን አብዛኛውን ጊዜ እዚህ የጠቅላይ ግዛቱ ላይ ያሉት ፕሮፋይላቸው ስታያቸው ከወያኔ ጀምሮ ሲታገሉ የነበሩ ናቸው። እነዚህን ሰዎች ማለት ነው የትላልቅ ቀንዶችን ብዙ መስዋዕት የከፈሉትንን አካሎች ሲያንቋሽሹ ስመለከት እኔ ምን ማለት ነው፣ ምን አይነት ፈተና ነው ያጋጠምን፣ ወይስ ምን አይነት ክደት ነው ብዬ ነገር ነው ያጋጠምን። ፖለቲካው ወይ አልገባንም ወይም እነሱ ገብቷቸው ወይ እኛ አልገባንም ማለት ነው። የሸፍጥ ፖለቲካ፣ የክደት ፖለቲካ የትም አያደርስም። ይቅርታ አድርግልኝና እውነትን መሰረት አርጎ መርን ያርጎ በጥበብ የመራ በዲስፕሊን የመራ አሸናፊ ሆናል። ለጊዜው ትግሉ ሊደናቀፍ ይችላል ወይም የተወሰነ እንቅፋት ሊያጋጥመው ይችላል። ከዚያ ውጭ ግን በመሪ የሄደ ዲሲፕሊን ሆነ እውነታ መሰረት አድርጎ የሰከነ አመራር የሚሰጥ አካል አሸናፊ ይሆናል። ለጊዜው ሸር ልናገኝ እንችላለን፣ ጭብጨባ ልናገኝ እንችላለን። ብዙ የተመቻቸው ህይወት የነበራቸው ሰዎች ክሰል መስለው በሚዲያ ላይ ሲያንቋሻቸው አፍራለሁ እኔ። ምን አይነት ስብዕና የአማራ እሴት ጠፋ። ምን አይነት ከየት ነው የመጣ ነው ትውልዳችን አላውቀውም፣ ታሪካችን አናውቀውም፣ የማን ልጆች ነን የሚል እሳቢም እያደረብን፣ ስድብ ላይ የተመሰረተ ማንቋሸሽ ላይ የተመሰረተ ፖለቲካ የት ማደር፣ ጨንጋፊነት፣ ክደት፣ በምንም መንገድ እስክንድር ነጋ ለኢትዮጵያ ፖለቲካ ለኢትዮጵያ ህዝብ ለአማራ ህዝብ የሰራውን ስራ ሪኮግኒሽን መንሳት ከባድ ነው። አማራ ፖለቲካ መስዋዕት የከፈለው እንግዲህ አልክድም። ለምንድን እንደሚካል ገራገጠኛ ሲወጡ የሚናገሩት ጨንጋፊ ፖለቲካ የአማራን ስነ ልቦና የማይመጥን የአማራን እሴት የማይመጥን የአባቶቻችን ታሪክ የማይመጥን ምንም ይሁን ሲናገሩ እንኳን እሳ ይዘው ፍራ እግዚአብሔር ያለው ንግግር የሚናገሩት ይህ ፍራ እግዚአብሔር የሌለው ጨንጋፊ ፖለቲካነት ከመጨንገፍ ወዴትም አይደርስም። ግን እውነተኛ በመብር የሚመሩ ሰዎች ግን ያስተካክሉታል። እኔ ማሳረፉ ለህዝቡ ነው። ህዝቡ መሬት ላይ ያለው አደረጃጀት አሁንም ፋኖ የተነካ አይደለም። ከመሬት ላይ ያለው ፋኖ ግጭት የለበትም ጠብ የለበትም። እያበላሹ ያሉት ከውጭ አሉ ዲያስፖራ፣ የፐርሰናል ኢጎ ያለባቸው ከዚህም የተወሰኑ አካላት ናቸው መሪ የተባሉት ናቸው እንጂ ምንም በፋኖ መካከል ላይ ጦርነት ሚገ እንደኛ ሁን አጫዎች ክፍል ላዝም ዝመት ብለው ሚዘምት አይደለም። ምክንያቱም ፋክቱን ያውቃል፣ እውነቱን ያውቃል፣ ከወንድሙ ጋር መታኮስ አይፈልግም። የወጣው ብልጽግና ሊዋጋ እንጂ ጠላትን ሊዋጋ እንጂ የአማራን ብለ ሊያረጋግጥ እንጂ ከወንድሙ ላይ እንዲተኩስ ስትራቴጂ፣ ፖለቲካ፣ ስልጠና የሚሰጥ አካል የለም። ግን አንዳንዶቹ ግን የሚሰጡት ነገር የያዘው ልቀቀው ያዘው ልቀቀው በያዘው ልቀቀው ቤት ይፈርሳል እንጂ ትግሉ ለተወሰነ ነገር ይስተዋቀል ጠላት ይደሰታል እንጂ በምንም መንገድ በምንም መንገድ የአማራ ፋኖ አንድነቱም ይራጋጣል። የአማራ ህዝብ አንድ ይሆናል። ጎንደርም አንድ ይሆናል እና ይህንን ህዝቡ ያውቅ ይገባል። ሚዲያዎች ናቸው ህዝቡን ውዥምብር ውስጥ የከተቱ እንጂ ታች መሬት ላይ ያለው ፋኖ ችግር የለበትም። አርበኛ እንደው በሌላ በኩል ደግሞ ጎንደርን ክልል የማድረግ የሚሉ አጀንዳዎችንም የብልጽግና ሚሊሻ የተለያዩ ስሞችም ይታያሉ። እና አጠቃላይ እስኪ እንደው በዚህ ጉዳይስ ያላችሁ ያላችሁ መረዳት እንዴት ነው? በእናንተ በኩል ፍላጎታችሁስ ምንድን ነው የሚለውንም እንደ አጠቃላይ ከአማራ ህዝብ አጽመ ርስቶች አንጻርም ያላችሁን ሀሳብም በዚህ ላይ ብታብራራልኝ። እንግዲህ አመሰግናለሁ። አንዱ እንግዲህ እነዚህ ኃይሎች አብዛኛውን ጊዜ አንድን አካባቢ ታርጌት ያደርጋሉ። ታርጌት ሲያደርጉ ደግሞ ስም ያወጡለታል። እንደምታውቀው የመጀመሪያ ላይ ስኳድ አሉ ደግሞ ብለው ብለው ደግሞ በስኳዱ ደግሞ ፋፍዴና ስኳድ አንድ ነው አሉ። ቀጥለው ደግሞ አሁን ደግሞ የዛሬ መግለጫቸው ደግሞ ምንሻ አሉ። እንግዲህ ደረጀ ምንሻ የሚል እንዴት ያለ ሀይል እንደሆነ ግራ ይገባኛል። የፖለቲካ አማካሪ እንዳላቸው አይገባኝም። ራሳቸውም ራሳቸው እያጠፉ ነው እነሱ። እርግጥ አሁን ደግሞ አዲስ ዜማ መጣሽ ደግሞ ወንደርነን ክልል ለማድረግ ነው የሚል ኢቭንፍ የሁለት ሺ ስምንት አብዮት እንኳን ብንወስድ ጎንደር ላይ የተነሳው የኦሮሞ ደሜ ደሜ ነው ብሎ ተነስቶ የአማራን ትግል ከየት ተነስቶ ወደ የት እንደሰፋ ወልቃየት ብረሳሽ ቀኜ እርሳኝ ብሎ የተነሳ ትውልድ አማራንም ኢትዮጵያንም ለአብዮ መምጣት መንስኤ የሆነ እንጂ የውሸት ለውጥ መንስኤ ነው። የጎንደር ህዝብ ፍላጎቱ ትልቅ አማራ መሰረት፣ ከትልቅ አማራም ደግሞ ትልቅ ኢትዮጵያ። የአጼ ቴዎድሮስ ልጅ በመንደርተኝነት የሚታማ ሀይል አይደለም። ግን እነሱ ለመብላት ሲፈልጓት ሊበሏት የፈልጓትን አሞራ ምን ይለዋታል እንደሚባለው ማማኛ ስለፈለጉ እንጂ እንግዲህ የቴዎድሮስ የመይሰው ልጅ ኢትዮጵያን አንድ ለማድረግ መስዋዕት የከፈለ ትውልድ፣ በኢትዮጵያዊነቱም በአማራነቱም የማይታማ ትውልድ ጎጠኝነትን ዋብጦ ከተተው ከህዝቡ ከሌላው ህዝቡ ከሌላው አማራ ከሌላው ኢትዮጵያውያን ለመነጠል የሚያደርጉት ስትራቴጂ ነው። ይህን እነሱም ሊያስተውሉት ይገባል። ይሄ በምንም መንገድ የፈለጉትን ይበሉ የፈለጉትን ይበሉ። የእኛ ዓላማችን አማራ አንድ ማድረግ ነው። ቀጥሎም ደግሞ ኢትዮጵያዊነታችንን ለትልቅ ኢትዮጵያ መስዋዕት መክፈል ነው። እኛ የቴዎድሮስ ልጆች እንጂ የማንም መንደርተኛ የማንም ወጠጥ ልጆች አይደለን። ደካሞች አይደለን። ታሪክ የምናውቅ ታሪክ የተረከብነ አባቶቻችን በሴት ያሳደጉነ ታሪክን የምናውቅ ኮምፕሌክስ የሌለብነ ቅናት የሌለብነ በቅንነት የምናምን በኢትዮጵያዊነታችን የምናምን በአማራነታችን የማናፍር የምንኮራ ግን ኢትዮጵያዊነታችንን አማራነታችን ትልቅ አማራ አማራ የአማራን ህልሉ ለማረጋገጥ እንጂ ሆን ብለው ደግሞ አሁን ለመነጠል ነው። ይህ ስትራቴጂያቸው ነው። ጎንደር ግዛት ሊያደርጉ ክልል ሊያደርጉ እንትን ሊሉ ነው እንትን ሊሉ የሚሉት የአንድን አካባቢ የፖለቲካ ኢሊት ነጥሎ ከሌላው አካባቢ ማህበረሰብ ለመነጠል የሚከተሉት ስትራቴጂ ነው። ስትራቴጂ ነው፣ ስልታቸው ነው የፖለቲካ መርሃቸው ነው እንጂ በምንም መንገድ በምንም መንገድ ትናንትና አስኳድ ያሉን አሁን ደግሞ ደግሞ ምንሻ ብለውናል። ደሞ አሁን የብልጽግና ምንሻ ማን? ከብልጽግና ጋር እኮ የደህንነት ክንፍ የነበረ ማን ነው? ከምን አብዛኛው እኛ ታገ ቅድም እንደነገርኩ አርበኛ ደረጀ ነው። ከዘጠና ሰባት ጀምሮ ሲታገል ልበ ከኢህአዴግ ጋር ንክኪ የሌለው ከብልጽግና ጋር ንክኪ የሌለው ሀይል ነው። ጌታ ስራደርግ እንዴት ያለ ህይወቱን ጥሎ መጥቶ እንዴት ያለ እስክንድር ነጋ ከሰ ከዘጠና ጀምሮ ለመርሃዝ መስዋዕት እየከፈለ ሀይል ነው። እኛን ብትወስደ እንኳን ከዘጠና ሶስት ጀምሮ ከማር ጀምሮ መስዋዕት እየከፈል ከኢህአዴግ ጋርም ከብልጽግና ጋር ንክኬ ልን ሰዎች ናቸው። ከብልጽግና ጋር የደህንነት ክንፍ የነበሩ ትናንትና ልዩ ሀይል የነበሩ አካሎች ናቸው። አሁን ለምን መጡ የሚል ነገር የለም። ሰው ከተለወጠ ችግር የለብንም። ይግቡ አግዘውና ትግሉን ቢያግዙን ችግር የለበትም። ግን የእነሱን ታሪክ ረስተው ሰው ትልቅ ተራራ ሆንን ለኢትዮጵያ ሆነ ለአማራ ሕዝብ መስዋዕት የከፈለን ተራራ ያለውን ታሪክ ጥላሸት እየገቡ የአንድን አካባቢ ደግሞ ለመነጠል ግለሰቦችንም ሆነ አካባቢውን ደግሞ ለመነጠል የሚያደርጉት ስትራቴጂ ግን የከሰረና የደከመ አስተሳሰብ ነው። ከዚህ ሊማሩ ይገባል ብዬ ነው የትም ያደረሳቸው ደግሞ አሁን ሌላ ነገር ሌላ ያመጣሉ። አሁን አሁን ደግሞ ሰሜን ጎንደርና ደቡብ ጎንደር ብለው ደግሞ ሌላ ሀሳብ ያመጣሉ እነሱ እነሱ ሲሰሩ ቅዱስ ነው፣ የእነሱ ስራ ቅዱስ ነው። እኛ ደግሞ የሆነች ነገር ሀሳብ ስናመጣ እርኩስ ያረውታል። ስለዚህ ይህ ባህሪያቸው ነው፣ የፖለቲካ ባህሪያቸው ግን፣ ህዝቡ እውነቱን እያወቀ እየተገነዘበ ሄዳን ብዬ ገምታለሁ። አመሰግናለሁ። እንዲሁ በመጨረሻ የምታስተላልፈው መልእክት ካለ በአጭሩ እድሉ ልስጥህ የቀረ ነገር ካለ ለማለት ነው። አመሰግናለሁ። አጠቃላይ ማስተላልፈው አንደኛ ለዚህ ለታች ላለው መስዋዕት እየከፈለ በየቀኑ መስዋዕት እየከፈለ እስከ ቤተሰቡ እስከ ዘራዛርቱ መስዋዕት እየከፈለ ያለው ፋኖ ማንም ይበል ማንም የማንም መጠቀሚያ መሆን የለበትም። እውነቱን ሊመረምር ይገባል። እኔ ተነስ ቻምራር ነኝ ወንድም ክንተኩስ ብለው መተኮስ የለበትም። መሆን ያለበት ችግሩ ያለበት ካለ የጋራ ኮሚቴ አቋቁሞ ችግሩን ፈትሾት የጋራ ውይይት እንዲካሄድና በሰከነ መንገድ ትግሉ የሚቀጥንበት መንገድ መፍጠን እንጂ ማንም ተነስተ ወንድም የተሳተተ መረጃ መስጠት ወንድሙን ምንሻ እስክንድር ምንሻ የሚል የታሳደን ምንሻ የሚል ደረጀ በላይ ምንሻ የሚል አመራር የሚሰጠው ምሽን መቀበል የለበትም። እንዲሁም በእኛ በኩል ላይ ደግሞ ወንድም ክላይ ዝመት የሚል አካል መቀበል የለበትም። መሆን ያለበት ችግሩ ከላይ ያሉ አመራሮች በዋት የተጠለፉና እንዲሁም ደግሞ ጥቅም ያሰከራቸው ሰዎች ካልሆኑ በስተቀርና የስልጣን ፍላጎት የፐርሰናል ጎ ያለባቸው ሰዎች ካልሆኑ በስተቀር ላይ በምንም መንገድ ታጋዩ አላማውን በዚህ ትግል ውስጥ ላይ መስዋዕት እየከፈለ ነው ያለና ማስተዋል አለበት። የማንም መጠቀሚያ መሆን የለበትም። ማንም ሊገፋው አይገባም። ማንም ሊያዙ አይገባም። ራሱ ወሳኝ ሊሆን ይገባል። መነጋገር አለበት። መስከን አለበት። ቁጭ ብሎ መነጋገር አለበት። በወንድሙ ላይ ምላጭ መሳብ የለበት ችግር ያለበት አመራር ሬጀክት ማድረግ ያለበት መሆን ያለበት ከወንድሙ ላይ ብዙ ሰው ከመሰል ችግር ያለበትን ሰው ለይቶ እርምጃ መውሰድ ነው። እንዲያም ካለም ማገር ነው። እኔም በኩል የችግር ካለብኝ ማገር ነው እንጂ ያለበት ዝም ብሎ ከሌንዲ ነው ከሌንዲ ነው ከሌንዲ ብሎ የውሸት መረጃ እየሰጠ መርዝ የሚረጭውን አካል እንትን ማለት። ሁለተኛ ሚዲያ የሚዲያ አካላት ይህ ሚዲያ አካላት የሚረጩትን መርዝ ማዳመጥ የለበትም። በተለይ በተለይ የተወሰኑ የሚዲያ አካላት እውነትን መናገር በመርህ በዲሲፕሊን መሆን ካለበት ችግራችን በዲሲፕሊን እንዲፈታ ጥረት ማድረግ እንጂ ሚዲያዎች፣ በተለይ የደም ነጋዴዎች የሆኑ ግለሰብን እስክንድርን አሌ ሰቅሎ ዘመንን የማንኳሽ ሚዲያ አያስፈልግም። መሆን ያለበት መርሞ አለበት የአማራን ህዝብ መሰረት ያደረገ ቅስቀሳ ማድረግ አለባቸው። ከሆኑም መካከላችን ላይ ገብተው ችግሩ እንዲፈታ ማድረግና እውነቱ ማስረዳት ነው እንጂ የወጡ እንደወጡና እንደሱሲ አማራን ትግል ለመቀለበስ የሚታገሉ ሚዲያዎች የተጠለፉ ሚዲያዎች አሉ። እነሱ ማዳመጥ የለበትም። አማራ የሚያስፈልገው አሁን ተኳሽ ነው። ቲክቶክ የሚያወራ አክቲቪስት አለ። የሚያስፈልገው የፖለቲካ ቀያሽ ነው የሚያስፈልገው። ስለዚህ ይህንን ሁሉም ህዝብ ሊገነዝ ይገባል። ሌላው ግን አድማ በታኞች የሆኑ ወንድሞች ብልጽግና ውስጥ ያሉ አሁን አመራሮች፣ የፖለቲካ አመራሮች፣ አሁንም ጊዜ ያላችሁ ከአማራ ህዝብ ጋር ሆናችሁ የአማራን ህዝብ ነጻ አውጡ፣ ይቅርታ ብላችሁ። ፋኖ የተበተነ እንዳይመስልህ ጠብቀኝ፣ ጠብቀኝ፣ ጠብቀን። በቅርብ ቀን ፋኖ አንድነቱን አራግጦ ወደፊት ይመጣል። የዛን ጊዜ መግቢያ እንዳይጠፋችሁ። አሁንም ጊዜ ያላችሁ የብልጽግና አመራሮች፣ በተለይም የአማራ የሆናችሁ ተወላጆች ተስፋችሁንን ከብልጽግና ያላችሁን ተስፋ አሟጣችሁ ከእኛ ጋር አብራችሁ ይቅርታ ብላችሁ ወደ ከእኛ ጋር ትግሉን ተቀላቀሉ። ሚኒሻ የወንክ መሬትህን እረስ ተመልሰ መጣህ መሳሪያ ያንን አስረክበህ ፈለግ ለብልጽቅናዜ ወስጠው ካለበለዚያ ግን ከወንድም ጋር ከመታኮስ ይልቅ መጠ ልጆችን አሳድግ፣ እርሻህን ረስ። ለጊዜ ትርፍ የማንም ብልጽግና የማንም ነጋዴ መጠቃሚያ መሆን የለባቸውም። ህዝቡ ደግሞ ውዥንብር ውስጥ ውዥንብር ውዥንብር ውስጥ መግባት አለበት። ሌላው ግን ዲያስፖራ ያለው ፖለቲከኛ ዲያስፖራ ያለው ፖለቲከኛ በተለይ ጣልቃ አትግቡብን፣ በአማራ ትግል ጣልቃ አትግቡ አስተዋጽኦ የምታደርጉት ሆነ አስተዋጽኦ አድርጉ። ከዚያ ውጭ ግን የግለሰብ ፍላጎታችሁ ላይ እጃችሁ በተለይ የዲያስፖራ ፖለቲካ ነው የአማራን ትግል እየከፋፈለ እያመሰው ያለ ውጭ ያሉ አካላት ናቸው። እናንተ ከተመቻቻ የአማራ ህዝብ ያለበት እልቆት ልጆቻችን ከሁለት ዓመት ትምህርት አልተማሩ፣ ማህበራዊ ቀውስ ውስጥ ያለ፣ ኢኮኖሚያዊ ችግር ውስጥ ያለ ነው ህዝባችን። ስለዚህ ትግላችን ተፋጥኖ የአማራ ህዝብ ነጻ የሚወጣበት ነው እንጂ የእናንተ እልክ የእናንተ የፖለቲካ እልክ የተነሳ በትግላችን ጣልቃ እየገባችሁ ኢንተርፌር እየገባችሁ ትግላችን ወደ ኋላ አትወጡትብና የማውቀውን ህዝብ አታታኩሱት። የእናንተ ፍርፋሪ ቢቀር ይሻላል። የእናንተ ፍርፋሪ ደግሞ ምን ይቀር ይሻላል። ጣልቃ ትግቡና፣ ሀብታችን ህዝባችን ሀብታችን ነው። ሀብታችን ህዝባችን ነው። ስለዚህ በፍርፋሪ እየሰጣችሁ ትግሉን ለማንኮላሸት የምጥሩ ሰዎች ይቅርብን። አመሰግናለሁ። እጅግ አድርጌ ነው የማመሰግነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ አስተዳደር መኖሪያ ኃላፊ አርበኛ ዘመነ ምረት ለሰጠን ወቅታዊ ማብራሪያ እጅግ አድርጌ ነው የማመሰግነው። በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ ወንድሜ።